መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ዲፕሬሽን ወይም የመንፈስ ጭንቀት ሰዎች በራሳቸው በሰዎች በሚሰሩት ስራ በአጠቃላይ ዓለም ላይ ባላቸው ግንዛቤ አሉታዊ ተጽዕኖን የሚያሳድር ከባድ የአእምሮ መታወክ ነው። ከአስር ሰዎች መካከል ሶስቱ ወይም 29 በመቶ የሚሆኑት በዚህ የመንፈስ ጭንቀት ተይዘዋል በ2023 በወጣው ጥናት መሰረት ሴቶች ከወንዶች ወጣቶች እድሜያቸው ከገፋ ሰዎች በበለጠ ለድብርትና ለመንፈስ ጭንቀት የተጋለጡ ናቸው የመንፈስ ጭንቀት በማንኛውም ዕድሜ ሊከሰት ቢችልም በአማካኝ በአስራዎቹ ና በሀያዎቹ አጋማሽ በብዛት ሊከሰት ይችላል አለማችን ላይ ከሚገኙ ታዋቂ ሰዎች መካከል አብዛኛዎቹ በጭንቀት ውስጥ እንደሚገኙ በግልጽ ሲናገሩ ይሰማል ለአብነትም ታዋቂ ኮሜዲያን እና ፊልም ተዋናይ ፒት ዴቪድሰን ባደረገው ቃለ መጠይቅ ላይ ሁልጊዜ ጭንቀት ውስጥ እንደሚገኝ ይገልጻል። በተጨማሪም ታዋቂዋ ሙዚቀኛና ፊልም ተዋናይ ሰሊና ጎሜዝ 2016 ላይ በተደረገው የኤሚ አዋርድ ሽልማት ላይ ባሸነፈችበት ጊዜ ባደረገችው ንግግር ብቸኝነት እንደሚሰማት ስትገልጽ ተደምጣለች። ብዙ ታዳጊዎች እርሷን ለመምሰል ጥረት የሚያደርጉላት እውቋ ሙዚቀኛ ኬቲ ፔሪ፣ እርሷ ግን ራሷን መምሰል እንደማትፈልግ ከአሶሽየትድ ፕሬስ ጋር ባደረገችው ቆይታ ከእንባ ጋር ገልጻለች። በተመሳሳይም አሜሪካዊቷ ሙዚቀኛ ቤሊ አይሪሽ ከኢንተርቴንመንት ቱናይት ጋር ባደረገችው ቆይታ በህይወቷ ስለምትገኝበት ከባድ ሁኔታ ትገልጻለች። የዝነኛ ሰዎች አኗኗር ከውጭ ሲታይ የተሳካ ቢመስልም እውነታው ግን ከዝነኞች ዝርዝር መካከል መገኘት ህመምና ጭንቀት የበዛበት መሆኑ ነው ሰዎች አጥብቀው የሚፈልጉትን ዝናና ገንዘብ ካገኙ በኋላ ህይወታቸው በአይምሮ ጭንቀት በሱስ በኪሳራ ከዛም ማለፍ ሲል በሞት የሚደመደም ነው የቀድሞ ጆርዳን ቤልፎርት ፕሬዚዳንት የነበረው ና በአሁኑ ሰዓት ዝነኛ የሆኑ ሙዚቀኞች ተዋናያን ቢሊያነሮች አትሌቶች እንዲሁም የፖለቲካ ሰዎችን በማማከር ስራ ላይ የሚገኘው አርቪዳሊ እንደሚገልጸው እነዚህ ዝነኛ ሰዎች ቡና ለመጠጣት፣ ለመዝናናት፣ ለስራ እንዲሁም ለተለያዩ ጉዳዮች ወደ ውጭ በሚወጡበት ጊዜ ሁሉም ሰው ስለሚያውቋቸው ፎቶ ለመነሳት፣ ለማስፈረም፣ አብረዋቸው ለመታየት ወደ እነርሱ ይመጣሉ። ሁላችንም ታዋቂ ሰዎችን ስናይ ከእነርሱ ጋር ለመታየት እንሮጣለን። ምናልባት እኛ የምንፈልገው ፎቶ መነሳት ብቻ ሊሆን ይችላል። ነገር ግን ለእነርሱ ይህ ነገር ምቾት የማይሰጥ ነው በማለት አርቪዳሊ ገልጻል። በመጀመሪያ አካባቢ በሰዎች መታወቅ መወደድና መደነቅ ደስ የሚያሰኝ ነገር ቢሆንም እየበዛና ከዛ ነገር ለማምለጥ የማይቻል እየሆነ ሲመጣ ከባድ የሆነ ተጽዕኖን ይፈጥራል። በሚሄዱበት ቦታ ሁሉ ሰዎች ያውቋቸዋል። አረማመዳቸው፣ ምግብ አመጋገባቸው፣ አለባበሳቸው ሁልጊዜም በእይታ ውስጥ ነው። በሚሄዱበት አካባቢ በሙሉ ጥሩ የሆነ ጸባይ እንዲኖራቸው ይጠበቃል። መጥፎ ስሜት ላይ እንኳን ቢሆኑ ያንን እንዲያደርጉ ነጻነት የላቸውም። ይህንን ተፈጥሯዊ የሆነ ነጻነት ማጣት ለእነዚህ ዝነኛ ሰዎች እንደሚፈልጉትና መሆን እንዳለባቸው ስለማያንቀሳቀሳቸው አብዛኛውን ጊዜያቸውን በቤት ውስጥ ለማሳለፍ ይገደዳሉ። ታዋቂው የፊልም ተዋናይ ሮበርት ፓትሰን ከአመታት በፊት ከፕሪምየር መጽሔት ጋር ባደረገው ቆይታ ሎስ አንጀለስ ከተማ እንደደረሰ በነጻነት መቆየት የቻለው ለ40 ሰከንድ ብቻ እንደሆነና ወዲያው ከእነርሱ ጋር ፎቶ ለመነሳትና ፊርማውን ለመውሰድ በሚፈልጉ ሰዎች መከበቡን ይገልጻል። ሮበርት ፓትሰን በማስከተልም የልብ ህመም አጋጥሞት ሆስፒታል በገባበት ጊዜ በከባድና አስቸጋሪ ሰዓት ላይ ነርሷ የህክምና ወረቀቱ ላይ እንዲፈርምላት እንደጠየቀችው ይናገራል። ከነዚህ ነገሮች ለመሸሽ እንደ መፍትሄ የወሰዱት በቀን ውስጥ ያላቸውን ረጅም ሰዓት በቤት ውስጥ ማሳለፍ ነው። የዝነኛ ሰዎች አማካሪ የሆነው አርቪድ እንደሚገልጸው ብዙ ጊዜያቸውን ለብቻቸው ቤት ውስጥ በመሆን ቪዲዮ ጌም በመጫወት ማህበራዊ ሚዲያን በመጠቀም እና ፊልሞችን በማየት ቀናቸውን ያሳልፋሉ። የቀናቸውን ዘጠና በመቶ የሚያሳልፉት በቤት ውስጥ በመሆን ነው። ለረጅም ሰዓት በተደጋጋሚ ለብቻ ቤት ውስጥ ማሳለፍ ለሁሉም ሰው አስቸጋሪ ነገር ቢሆንም ብዙ ዝናና ገንዘብ ለለመደ ሰው ደግሞ ይህንን ማድረግ ጭንቀት ውስጥ የሚከት ጉዳይ ነው። ከቤታቸው ሲወጡ የሚያገኙት የሚከባቸው ሰው በሙሉ ቤታቸው ውስጥ ሲገቡ አይኖርም። አብዛኛው ሰው ትልቅ ደረጃ ላይ ሲደርስ ሰዎችን ማመን ማቆም ይጀምራል። በዚህ ምክንያት አዳዲስ ሰዎችን፣ ጓደኞችን ለማፍራት ይቸገራል። ከልጅነት ጀምሮ አብረው የነበሩት ጓደኞቻቸውም ዝና እየመጣ ሲሄድ የሚኖራቸው ግንኙነት እየቀነሰ ይመጣል። 99 በመቶ የሚሆኑ ታዋቂ ሰዎች ትክክለኛ የልብ ጓደኛ የሌላቸው መሆኑን አርቪዳሊ ገልጻል። በተለያዩ ውድና በታዋቂ ሰዎች የሚዘጋጁ ድግሶችም ከውጭ ሲታዩ ያማሩ ቢመስሉም እውነታው ግን ይህ እንዳልሆነ አርቪዳሊ ገልጻል። ከውጭ ሲታዩ ያማሩ ቤቶች ታዋቂ ሰዎች ውድ መጠጦች ቢኖሩም ሰዎቹ ግን ፎቶ እንነሳለን ቪዲዮ እንቀረጻለን በሚል ፍራቻ ከመዝናናት ይልቅ ድግሱ ላይ መታደምን ብቻ እንደሚመርጡ ይናገራል። በአንድ አጋጣሚ በተገኘበት ተመሳሳይ ዝግጅት ላይ በነፃነት እየደነሰና እየተዝናነ የነበረው እርሱ ብቻ እንደነበረም ይናገራል። እነዚህ የዝና ማማ ላይ የተቀመጡ ሰዎች ከቤታቸው ሊወጡ የሚችሉበት ብቸኛው ምክንያት የስራ ጉዳይ ነው። አብዛኞቹ ሙዚቀኞች የሙዚቃ ድግስ ሲኖራቸው ያንን ለማቅረብ ሲሉ ወደ ውጭ ይወጣሉ። ይህንንም ለመስራት በ24 ሰዓት ውስጥ ያለ እረፍት አስቸጋሪ በሆኑ ሁኔታዎች መጓዝ ይኖርባቸዋል። ለዚህም ማሳያ እውቁ አቀንቃኝ ጀስቲን ቢበር በ2016 ያደረገውን የሙዚቃ ድግስ መመልከት ይቻላል። በዚህም የሙዚቃ ዝግጅት ላይ ለ16 ወራት 40 በሚሆኑ ሀገራት 150 መድረኮችን ለመስራት ያቀዱ ቢሆንም አድናቂዎቹ ግን መድረክ ላይ ይመለከቱ የነበረው በድካም ውስጥ ያለውን ጀስቲን ቢበርን ነበር። ቢበርም በኢንስታግራም ገጹ ላይ የቀሩትን 14 መድረኮች መሰረዙንና ራሱንና ስራውን ከምንም በላይ አይምሮውንና ልቡን ማሳረፍ እንደሚፈልግ ገልጾ ነበር። ሌላኛው ዝነኛ ሰዎችን በመንፈስ ጭቀት እንዲጠቁ የሚያደርጋቸውና በቤታቸው ውስጥ ብቻ እንዲቆዩ የሚያደርጓቸው በሄዱበት ሁሉ ስልካቸውን ወይም ካሜራቸውን በመጠቀም እንቅስቃሴያቸውን የሚቀርጹ ሰዎች ናቸው። በተጨማሪም ስራቸውን ታዋቂ ሰዎችን በመከታተል ፎቶና ቪዲዮ በመቅረጽ የእነርሱ ሚስጥር በማውጣት ላይ ያደረጉ ፓፓራዚዎች አሉ። ከእነርሱ ለመሸሽ መሞከር ሌላኛው የዝነኞች ፈተና ነው። ካኒያ ዌስትን ጨምሮ አብዛኞቹ ዝነኛ ሰዎች በዚህ ምክንያት ሲጣሉና ካሜራዎቹን ሲሰብሩ ይታያል። በአብዛኞቻችን ዘንድ ዝናና ገንዘብ ተስማምተ የሚሄዱ እንደሆኑ ይታሰባል። ነገር ግን ይሄ ከእውነት የራቀና አብዛኞቹ ዝነኛ ሰዎች የመንፈስ ጭንቀት ውስጥ ከሚገቡበት ምክንያቶች መካከል አንደኛው ነው። የዝነኛ ሰዎች አማካሪ የሆነው አርቪዳሊ እንደሚገልጸው ከሆነ ድህነት ውስጥ የወደቁ ዝነኛ ሰዎች ቀላል የሚባሉ እንዳልሆነ ነው። ለስራዎቻቸው ማለትም ለሙዚቃ ወይም ለፊልም አንድ ከተከፈላቸው በኋላ ያለው ጊዜ ለእነሱ አስጨናቂ ነው። ብዙ በሚባል ደረጃ የሚቀመጡ ዝነኛ ሰዎች ከገንዘብ ጋር በተያያዘ ከፍተኛ የሆነ ጭንቀት ውስጥ የገቡ ናቸው። በዓመት እስከ አስር ሚሊዮን ዶላር ድረስ ቢከፈላቸውም በቀጣዩ ዓመት ምናልባት እዳ ውስጥ ሊገቡ እንደሚችሉ ይገልጻል። የሚያገኙት ገንዘብ ከፍተኛ ቢሆንም ለጠበቆቻቸው ለሂሳብ ሰራተኞቻቸው እንዲሁም ለተለያዩ ጉዳዮቻቸው የሚከፍሉት ገንዘብ በሚያገኙት ልክ ከፍተኛ ነው። ለአብነት ያህልም ብሪትኒ ስፒርስ በወር ከ17000 ዶላር በላይ ለትራንስፖርት ብቻ ትጠቀማለች። ጆኒ ዴፕ ለልጆቹ የጥበቃ ክፍያ በወር 150 ዶላር፣ በተጨማሪም ከ40 በላይ ለሚሆኑ ሰራተኞቹ በወር ከ300000 ዶላር በላይ ያወጣል። በተጨማሪም አንዳንድ ሰዎች ታዋቂ ሰዎችን በመክሰስ ብቻ ከእነርሱ የተለያዩ ጥቅሞችን እንደሚያገኙ በማሰብ ይከሷቸዋል። ይህም የዝነኛ ሰዎችን ገቢ የተረጋጋ እንዳይሆን ከሚያደርጉ ጉዳዮች መካከል አንዱ ነው። ይህንን ሁሉ የመሸፈን አቅም ቢኖራቸውም እንኳን የገንዘብ ሁኔታቸው የተረጋጋ ሊሆን አይችልም። ብዙ ቢሊዮን ዶላር ያላቸው ዝነኞች እንኳን ከገንዘብ ጋር በተገናኘ በጭንቀት የተጠቁ ናቸው። ዝነኛ ሆኖ በገቢው ምክንያት ጭንቀት ውስጥ ያልገባ ሰው ማግኘት አስገራሚ ጉዳይ እየሆነ መጥቷል። የቅርብ አማካሪያቸው አርቪዳሊ ይህንን ጉዳይ ሲያብራራ ሁሉም በሚባል ደረጃ ከገንዘብ ጋር በተያያዘ ጭንቀት ውስጥ ናቸው። ይህ ዝነኛ ሰዎች ላይ ብቻ ሳይሆን ሁሉም ሰው ላይ የሚያጋጥም ነው። እውነቱን ለመናገር ባለው ገቢ ትክክለኛ ሰላም የሚሰማው ዝነኛ አጋጥሞኝ አያውቅም። ከባድ እውነታ፣ የምናያቸው የምናደንቃቸው ዝነኛ ሰዎች ደስተኛና የተረጋጋ ኑሮ እየኖሩ አለመሆኑ ነው በማለት ዝነኞች ጭንቀት ውስጥ ስለሚከታቸው የገንዘብ ጉዳይ ያስረዳል። በዚህ የመንፈስ ጭንቀት የሚጠቁ ዝነኛ ሙዚቀኞች ወይም ተዋናዮች ብቻ ሳይሆኑ የተለያዩ የሀገር መሪዎች፣ ፖለቲከኞች፣ በተለያዩ ማህበራዊ ጉዳዮች ላይ የሚሰሩ ሰዎችም ይገኙበታል። ለአብነት ያህል 16ኛው የአሜሪካ ፕሬዝዳንት አብርሃም ሊንከን በከባድ የመንፈስ ጭንቀት ውስጥ እንደነበረ ለጓደኛው የጻፈውን ደብዳቤ በመጥቀስ ካርል ሳንድበርግ ስለ ሊንከን የህይወት ታሪክ ላይ በሰራው ስራ ይጠቅሳል። አብርሃም ሊንከን በህይወቱ የመንፈስ ጭንቀት ብዙ ጣውረዶችን በማሳለፉ አንዳንዴም በችግሮቹ ሽንፈትን ለመቀበልና ራሱንም ለማጥፋት ቀርቦም እንደነበር ይገልጻል። የብዙ ቢሊዮነሮችና ዝነኛ ሰዎች አማካሪ የሆነው አርቪዳሊ ብዙ ገንዘብ ኖሯቸው ከዝና የራቁና ገንዘቡና ዝናውን በአንድ ላይ የያዙ ሰዎችን በማነጻጸር ሲናገር የቢሊዮነሮቹ ህይወት ከዝነኞቹ በእጅጉ የተሻለና የተረጋጋ መሆኑን ይገልጻል ዝና የሌለው ሀብት ትልቅ የህልም መሳካት እንደሆነ የሚገልጸው አርቪድ የተወሰኑ ባለ ሀብቶች ሆነው ብዙ ሰዎች ሳያውቋቸው ሲቀር ከሚከፉ ባለ ሀብቶች በቀር አብዛኞቹ በሰው ዘንድ መታወቅ የሚፈልጉ አይደሉም እንደ ሰው ባለ ሀብት መከበርና መታወቅን መፈለግ የሚጠበቅ ቢሆንም ባለ ሀብቶቹ ግን ከገቢና ወጪ ጉዳያቸው ሌላ የሚያስጨንቃቸው ነገር እንደማይፈልጉ ይናገራል ከዚህም አንጻር የዝነኞች ህይወት ከባለ ሀብቶች ጋር ሲነጻጸር የዝነኞች ህይወት በከባድ ሁኔታ የተሞላ ነው። በዚህ የመንፈስ ጭንቀት ውስጥ የሚሰቃዩ ሰዎች ከዚህ ጭንቀት ለመውጣት እንደ መሸሸጊያ መደበቅ የሚያደርጉት የተለያዩ አደንዛዥ ዕጾችን መጠቀም ነው። ታዋቂ ሙዚቀኛ ጀስቲን ቢበር ካለበት ጭንቀት ለመላቀቅ ሞሊና ሽረምስ የተሰኙ አደንዛዥ እጾችን ይጠቀም እንደነበረ ለሱ ይሄ ማምለጫውም እንደነበር ይገልጻል። ዘጠና ፐርሰንት የሚሆኑ በሙዚቃውም ሆነ በትወና ውስጥ የሚገኙ ዝነኛ ሰዎች በዚያ አደንዛዥ እጽ ሱስ ውስጥ የገቡና ከዛ ለመውጣት ትግል ውስጥ ያሉ ናቸው። ለአንዳንዶቹ ተሳክቶላቸው መውጣት ቢችሉም ለአንዳንዶቹ ግን ህይወታቸውን የሚመጡበት ምክንያት ሆኗል። በቤታቸው ራሳቸውን አጥፍተው የሚገኙ ዝነኞችም ቀላል የሚባሉ አይደሉም። ለማሳያ ያህል እንኳን ዝነኛ ሙዚቀኛ ኤሚ ዋይን ታዋቂ የፊልም ተዋናይ ሂት ሌጀር በወጣትነት እድሜያቸው ራሳቸውን አጥፍተው በቤት ውስጥ የተገኙ ዝነኛ ሰዎች ናቸው። የዚህ የመንፈስ ጭንቀት መደምደሚያ የራስን ማጥፋት እየሆነ መምጣቱ የሚያሳስብና ልብ ሊባል የሚገባው ጉዳይ ነው። ዝና ለዘላለም የሚቆይ ነገር አይደለም። ሰዎች ሁልጊዜ እንደተወደዱና እንደተፈለጉ አይቆዩም። ከዚህ ዝና አለም ከወጡ በኋላ የሚኖራቸው ህይወት በራሱ ደስታን የሚሰጣቸው አይደለም። ካሉበት ጭንቀት ለመውጣትም እንደ መፍትሄ የሚጠቀሟቸው ነገሮች መልሰው እራሳቸውን ሲጎዷቸው ይስተዋላል በማለት አርቪዳሊ ይገልጻል። አለማችን ላይ በዝና ማማ ላይ ደርሰው ከሀገራቸውም አልፎ በተለያዩ ሀገራት ዝና ማግኘት የቻሉ ሰዎች የራሳቸውን አለም ግን በቤታቸው ውስጥ በመደበቅ በጭንቀትና አለፍ ሲልም ራስን እስከ ማጥፋት የሚያደርስ ሕመም ውስጥ ናቸው። ለዚህም እንደ ምክንያት የጠቀሱት ውጭ ያጡትን ነጻነት ለማግኘት በቤት ውስጥ መዋላቸውንና የገቢ ጉዳይ ነው። ከእነዚህ ጭንቀቶች ለማምለጥ አደንዛዥ እጽን እንደ መፍትሄ አድርገውታል። አብዛኞቹ የሙዚቃ አቀንቃኞች እንዲሁም ተዋናያን ካሉበት የሰውነትም ሆነ የአእምሮ ድካም መውጣት አቅቷቸው ራሳቸውን ሲያጠፉ መመልከት የተለመደ የሆነ መጥቷል። ይህም ካሉብን ጭንቀትና ጉዳዮች ለመውጣት የምንጠቀማቸው የመፍትሄ ሀሳቦች ላይ ጥንቃቄ ማድረግ ለህይወታችን መቀጠል አስተዋጽኦ እንዳለው ማስተዋል ይገባል።